ባለቤቷ በሚያወራበት ሰዓት እንግዲህ የተለቀቁ ቪዲዮዎች አሉ ማለት ነው። ሁላችሁም እንዳያችሁት እንግዲህ እሱ ቪዲዮ ከኔ እውቅና ውጭ ነው የተለቀቀው። ይህንም እንግዲህ በህግ እጠይቃለሁ ያለች ይገኛል ማለት ነው። ከልጆቹ ጋርም ያለውን ነገር ደግሞ እኔ አደለም የመከርኳቸው። የአርቲስት ዳግማዊት እንዲሁም የአርቲስት ሳምሶን ታደሰ ወይም ቤቢ የትዳር ሁኔታ፣ የፍቺ ሁኔታ ብዙዎችን እያነጋገረ ባለበት ሰዓት ከሰሞኑ ደግሞ አንድ አነጋጋሪ ቪዲዮ ተለቆ ነበር። ይኸውም አርቲስት ሳምሶን ታደሰ ልጆቹን ለማየት ወደ ቤታቸው ባቀናበት ወቅት ከልጆቹ ጋር ያደረገው ንግግር በቪዲዮ ተቀርጾ ተለቆ ነበር። ብዙዎችንም በሁኔታው ሲያነጋግር ነበር። የአርቲስት ሳምሶን ደጋፊዎች ዳጊን እንዲህ ሲሏት ተመልክተን ነበር። እንዴት ነው ይህን ቪዲዮ እንዲለቀቅ ያደረግሽው? አባትስ ልጆቹ ለምን እንዲያዝኑበት ታረጊያለሽ? አባትስ በልጆቹ እንዲከፋስ ለምን ትፈቅጃለች ሲሉ፣ ሌሎች ደግሞ እሱስ ቤት እስከማሸጥ ምን አስደረሰው? እሷም እውነቷን ስሟት፣ ብዙ ነገር ተጎድታለች ሲሉም የነበሩ ሰዎች አሉ። በደፈናው በዚህም በዛም በኩል ሆነው ብዙ ሰዎች ሀሳብ አስተያየት እየሰጡ ይገኛሉ። ከዚህ ቪዲዮ ጋር በተያያዘ ዳጊ አንድ ቪዲዮ ለቃ ነበር። ይኸውም ከጠበቃዋ ጋር ያደረገችው ቆይታ ነበር። በዛም ቪዲዮ ያለ እውቅናዋ ይህ ቪዲዮ እንደተለቀቀ አሳውቃ ገልጻ ነበር። አሁን ደግሞ እንግዲህ አዲስ መረጃ ነው በተባለው በውስጥ በተላከልን መሰረት ዳጊ ስለዚህ ቪዲዮ የመጨረሻ የተባለውን እውነታውን ነግራናለች፣ በጽሁፍም አሳውቃለች። ጠቅለል ባለ መልኩ ሙሉ መረጃውን ይዘንላችሁ መተናል። ሰላም ጤና ይስጥልን! ውድና የተከበራችሁ የቻናላችን ተከታዮች፣ በያላችሁበት ሁሉ ሰላማችሁ ይብዛልኝ። አዳዲስ በሆኑ መረጃ ዛሬም ብቅ ብለናል። ለዚህ ቻናል አዲስ በሆኑ ሰብስክራይብ እንዲያደረጉን በአክብሮት እንጠይቃለን። ቀጥታም ይዘንላችሁ ወደ መጣ ነው ዝርዝር መረጃዎቻችን እናልፋለን። እንግዲህ ከሰሞኑ እጅግ አነጋጋሪ ከሆኑ ጉዳዮች መካከል ብዙዎቻችን በዘፈን ስራዋ የምንወዳት ዳጊ እንዲሁም በፊልም ስራ በትወናው የምንወደው የአርቲስት ሳምሶን ታደሰ የሁለቱ አርቲስት የጋብቻ ህይወት በፍቺ መጠናቀቁን በየሚዲያው ሲዟዟር ተመልክተን ነበር። ከዚህም ጋር በተያያዘ ብዙዎች ሀሳብ አስተያየት ሲሰጡበት ሲነጋገሩበት የቆየውን ጉዳይ ነበረ። ከጥቂት ወራቶች በፊት ጉዳዩን ለማስታወስ ያህል ሳምሶንም ዳጊም መሀል ክፍተት ተፈጥሮ በነበረበት ጊዜ በየሚዲያው ስማቸው የተነሳ በነበረበት ጊዜ ሁለቱም በሰይፉ ሾው ቀርበው፣ ፓስተር ቸሪም በፕሮግራሙ ቀርቦ ያላቸውን ልዩነት አጥበው በእርቅ ጉዳያቸው ለመፍታት ጥረት እያደረ ረጉ እንደሚገኙ ፈጣሪ አምላክ ከረዳቸውም ሁለቱም ትዳራቸውን ለመመለስ ቅር ላይ እንደነበሩ ጭምር በሰይፉ ሾ ቀርበው ሁለቱም ተናግረው ነበር። ፓስተር ቸሬም ትዳር ይፈተናል፣ ትዳር ብዙ ውጣውረድ ይገጥመዋል፣ እሱ በጥሩ ሁኔታ ከተሰበረበት ለመመለስ ደግሞ ጊዜ ያስፈልጋል፣ ይጠገናል ሲልም ሰምተነው ነበር። ብዙዎችም ይህን ቃሉን ተስፋ አድርገው እባክ ፓስተር ቸሬ ሁለቱን ሰዎች እንዲታረቁ አድርጋቸው ለልጆቻቸውም ሲሉ በጋራን ለወደፊት እንዲኖሩ እርዳቸው ያሉ ብዙዎች ተማጽኖን በኮሜንት ሲያሰሙ ተመልክተን ነበር። ከዚህ ጉዳይ ጋር በተያዘ ታዲያ ለትንሽ ጊዜያት ያህል ጉዳዩ ጸጥ ያለ ቢመስልም እንደ አዲስ ሁሉ ነገር አገርሽቶ ሁለቱም በተለያየ በኩል ስለ ትዳር ሁኔታቸው መቋጨት ፍቺውም እውነታ ስለመሆኑ በተለይ የእህል ውሃ ጉዳያቸው ስለማብቃቱ ሁለቱም በተለያየ በኩል መግለጫን በሚመስል መልኩ ስላለው ጉዳይ ተናግረዋል። ይኸውም ሰይፉ ሾ ላይ ቀርቦ አርቲስት ሳምሶን ታደሰ ቤቢ አጠቃላይ እያለፈበት ስላለው ሁኔታ በተለይ ደግሞ ከተለያዩ ሚዲያዎች ውጭ ሀገር ሄዶ አሜሪካን ሄዶ አግብቷል ሌላ ትዳር መስርቷል ተብሎ ስለተወራበት ጉዳይ እንዲሁም ስላለበት አሁን ላይ ስለነበረው ህይወት ስለትዳር ትዳር ህይወቱም ጠቅለል በማድረግ መልስን ሰጥቷል በመልሱም እንዲህ ነበር ያለው የተለያዩ ሶሻል ሚዲያዎች ስለ እኔ አውርተዋል ተናግረዋል እውነታው ግን ሁሉም ነገር ውሸት ነበር አሜሪካን ሀገር ሄጄ አዲስ የመሰረትኩት ትዳር የለም አዲስ የምመራውም ህይወት የለም የነበረ የዘመን ህይወት ግን የነበረኝ ትዳር ግን መጠናቀቁና ፍቺ መፈጸሙን አሳውቃለሁ ሲል ለህዝቡ ይህንን መልእክቱን አስተላልፏል። ብዙዎች በሰራው ቪዲዮ ተገርመዋል፣ ተደንቀዋል። በተለይም አርቲስት ሳምሶን ከሰይፉ ጋር ባደረገው ቆይታ ወሳኝ ከተባለ ነጥቦቹ ላይ እንዲህ የሚለው ነጥቡ ብዙዎችን አነጋግሯል። እኔ ልጆቼን በደንብ ተንከባክቤያለሁ። ህይወቴን፣ ትዳሬን ለመምራትም ብዙ ነገሮችን ለማሳካት ሞክሬያለሁ። መጨረሻው ግን አልሆነም። እኔም ብዙ ውጣ ውረዶችን የሚመስል መልእክትን በሰይፉ ላይ ቀርቦ ተናግሯል። በተለይ ደግሞ ቤተሰቦቼ፣ እህቴ ሁሉ በማይገባት ነገር በተለያዩ ጊዜያቶች ላይ ስሟም ሲነሳ ነበር። ከእቴም ጋርም ተቆራርጬ ነበር። በዚህ ትዳር በነበርኩበት ጊዜ ብዙ ነገሮችን አሳልፍ ያለው ከእቴም ጋር እርቅ ፈጽሜ ማውራት የጀመርኩት በቅርቡ ነው ሲል ተሰምቷል። ብዙዎች በዚህ ንግግሩ የተለያዩ ትችቶችን አድርሰውታል። አርቲስቱ ልጆችን ተንከባክቤ ዋጋ ከፍዬ አሳድጌ ያለውም ስላለው ቃል አንዳንዶች ይህንን ንግግሩን በማ ለማንሳት የአባትነት ግዴታ ነው ውለታም አይደለም፣ ሲሉ ተሰምተዋል። በሌላ በኩል በአርቲስቱ በኩል ያሉ ግለሰቦች ደግሞ ይህ ግለሰብ አሁንም ቢሆን በመሀከላቸው ልጆች ስላላቸው ተጠንቅቆ ነው ያወራው። ብዙ መጥፎ ነገሮችን ገመናቸውንም ማውራት አልፈለገም። በአጠቃላዩ ግን እያለፈበት ስለነበረው የህይወት ጉዞ ግን መናገር ሰውም እንዲያውቅለት ፍንጭን ሰጥቷል። ሌላ ነገር አልፎ አልተናገረም። እባካችሁ ሳምሶንን አታሳቁት፣ ሲሉም የነበሩ ሰዎች ነበሩ። በደፈናው ግን ዳጊ ስለተባሉት ጉዳዮች ይፋዊ በሆነ ማህበራዊ ትስስር እንዲሁም በተለያዩ የቴሌቪዥን መድረኮች ላይ ወጥታ የተናገረችው ነገር የለም። ይህንንም አስመልክቶ አንዳንዶች የሰይፉ ስራ ልክ አይደለም ሲሉ ተሰምተዋል። በተለይ የጉዳዩ ባለቤቶች ሁለቱም በተገኙበት ነው እንደዚህ አይነት ጥያቄዎች መጠየቅ ያለባቸው እንጂ አንዱን ግለሰብ ብቻ ጠርቶ መጠየቅ ሌላኛው ጋር ጫና እንዲበዛ ያደርጋል ሲልም ተሰምተዋል። ከሰሞኑ ሳምሶን ልጆቹን ለማየት እንዲሁም ለአንዳንድ ጉዳዮች ወደ በፊት ቤታቸው በመ በተመራበት ወቅት የሳምሶንና የዳጊ ልጆች አባትየውን የተለያዩ ጥያቄዎች ሲጠይቁት ይታይ ነበረ። ካነሱት ዋነኛም ጥያቄ ከሰይፉ ጋር ያደረገውን ቃለ መጠይቅን በማንሳት ጭምር የተለያዩ ጥያቄዎችን ጠይቀውታል። የነ ሳምሶንና ዳጊ የመጀመሪያ ልጅ ትልቋ ልጅ እንዲህ ብላለች። ለምንድን ነው ሰይፉ ጋር ቀርበ እናቴን ሰው ሁሉ እንዲነሳባት ያረከው? እናቴ ኮ እየተሰደበችም ነው የምትገኘው? በማለት ጭምር መልእክትን ስታስተላልፍ የመጨረሻ ልጅ የሆነችው ሴት ልጃቸው ደግሞ እንዲህ የሚል ቃልን አሰምታለች። ለምንድ ነው የምታሸጠው ቤታችንን? እውነት ብትወደን ቤቱን ታሸጥ ነበር ወይም የሚል ቃልን ተናግረዋለች። ብዙዎች በልጆቹ ንግግር ይህ ነገር የተጠና ይመስላል፣ የሆነ ወላጆች አስጠንተዋቸው አባታቸው ላይ የተለያዩ ጸባይ የተለያዩ ለውጦችን ለማሳየት የፈለጉበት ርቀት ነው ልጆች በዚህን ያህል ደረጃ እንደ ትልቅ ሊናገሩ አይችሉም፣ ሲሉም ተደምጠዋል። አርቲስት ሳምሶንን በዛው በተቀረጸው ቪዲዮ ስንመለከተው እንዲህ የሚል ቃልን ተናግሯል። ልጆቹ በእኔ ላይ እንዲነሱ እያረግሽ ነው፣ እንደዚህ እየተባላችሁ ተናገሩት ተብላችሁም እየተናገራችሁኝ ነው በማለት ልጆቹን ሲናገርም ተመልክተናል። ዳጊም በዛው ቆይታ እኔ ምንም ያልኩት ነገር የለም ልጆቹ እራሳቸው መናገር የሚፈልጉትን ነገር ራሳቸው ሀሳብ ነው መልእክታቸውን ያስተላለፉት፣ መልእክታቸውን ስማቸው ስትል ሳምሶንን እዛው ቪዲዮ ላይ ስትናገረው ተመልክተናል። ጠቅለል ባለመልኩ ታዲያ በእነዚህ ቤተሰቦች ላይ የተለያዩ ቪዲዮዎች፣ የተለያዩ ሀሳብ አስተያየቶች እየተሰጡ ይገኛሉ። ብዙዎች ይህ ቪዲዮ ለምን ተለቀቀ? ዳጊ ልጆቹ አባታቸውን የሆነ ሳይድ እንዲይዙ እያረግሽ ነው አባታቸውንም እንዲርቁ ጥረት የምታረግም ይመስላል በማለት ብዙች እየተናገሯት ይገኛሉ። ይህንንም አስመልክቶ አርቲስቷ ከጠበቃዋ ጋር ብቅ ብላለች። በዛም በነበራት ቪዲዮ ይህ ሁሉ ነገር ያለ እሷ ፍቃድ እንደተለቀቀም ይሄ ነገር እሷንና ልጆቿን እንደማይወክልም እንዲሁም መልዕክት ሁለቱን ሚዲያ ላይ ማውጣት እንደማትፈልግም ጭምር ገልጻ ተናግራ ነበር። ታዲያ እንግዲህ ከዚህ ጋር በተያዘ ነው የመጨረሻ መልእክትን የተባለውን በኢንስታግራም ስቶሪዋ ላይ የጻፈችው። በመልእክቷም ዳጊ እንዲህ ትላለች። ይህ ቪዲዮ የተቀረጸው አካባቢ ባሉ ሌሎች ሰዎች ነበሩ። እነሱም ይህ ነገር ስላለው ሁኔታ ይጠቅማል ብለው ስላሰቡ ነበር ቪዲዮን የለቀቁት፣ እንደዛም ይመስለኛል። ይሁን እንጂ ይሄ ሁሉ ነገር የተለቀቀው ያለኔ እውቅና ያለኔ ፍቃድ ነው ብላለች በጽሁፏ አያይዛም ስለ ልጆቿ በተለይ ቪዲዮና ፎቶ ስትቀርጻቸው ፕራይቬሲያቸውን ወይም ፍቃደኝነታቸውን ጠይቃ እንደሆነም ጭምር አያይዛ ተናግራለች። ከዛ ውጪ እኔ በፍጹም እንደዚህ አይነት ነገር እየለቀኩኝ ልጆቼን በተለያዩ ሚዲያዎች ላይ አብረው ስማቸው እንዲጠፋ ማድረግም አልፈልግም ስትል ተሰምታለች። ከዚህ ጋርም በተያያዘ ሌላ ወቀሳ፣ ሌላ ትችት ሲደርሳት ተመልክተናል። በጠቅላላው ግን ዳጊ በእንደዚህ አይነት ጉዳይ ድጋሚ መምጣት አልፈልግም፣ አንድና አንድ ሰው እንዲያቅልኝ የፈለኩ ይህ ቪዲዮ የተለቀቀው በእኔ እንዳልሆነ እንዲሁም ልጆቼን በዚህን ያህል ደረጃ ሚዲያም ላይ እንዲመላለስ ፎቶቸውን ማድረግ እንደማልፈልግ ይታወቅልኝ። ይህንን ጉዳይ ለመጨረሻ ጊዜ ለመዝጋት እፈልጋለሁ፣ በማለት በኢንስታግራም ስቶሪ ጽሑፏ ላይ ሙሉ ሐሳቡን ጠቅለል አድርጋ ተናግራለች። አንዳንዶች ይህንን ሐሳቧን በመደገፍ ጭምር ዳጊ እውነቷ ሊሆን ይችላል፣ ምናልባት በሌላ ሰውም ይህ ቪዲዮ ተለቆ ሊሆን ይችላል። በዚህን ያህል ደረጃ ልጆቿ በየሚዲያው ፎቶቸው ቪዲዮቸው እየተዘዋወ ወረ ሰው እንዲወቅሳቸው በተለይ ደግሞ ልጆቹ አባታቸውን ተናገሩ እየተባለ የተለያዩ እርጅብኝ እንዲደርስባቸው በልጆቿ አትፈልግም፣ በፍጹም ይህን ስራም አታረግም በማለት ሲከራከሩ ተመልክተናል። ጠቅለል ባለ መልኩ እንግዲህ ዳጊ፣ ይህ ቪዲዮ ከመለቀቁ በፊት ራሱ የሆነ ሀሳብን ስትናገር ነበረ። ልጆቼ በምንም አይነት ሁኔታ ስለ ቤተሰባዊ ጉዳይ ትምህርት ቤት ጓደኞቻቸው የተለያየ ሰው እያነሳ እንዲያሸማቅቅብኝ አልፈልግም፣ ለዛም ትምህርት ቤት ሁሉ ሄጄ ለዳይሬክተሮቹ ሁሉ ተናግር ያለው ማንም ስለ ቤተሰባዊ ጉዳይ እንዳያነሳባቸው፣ ማንም ተጽዕኖ እንዳያረግባቸው ሁሉ ብያለው በማለት መልእክት አስተላልፋ ነበር። ታዲያ ይህን መልእክቷን የተናገረችው ይህ ቪዲዮ ከመለቀቁ በፊት ነው። እውነትም እንግዲህ ያው ተወዳጊ ይሄ ቪዲዮ በሰው ተለቁ ይሆናል እንጂ ለልጆቿ በዚህን ያህል ደረጃ ለሞራላቸው እየተጠነቀቀች በእንደዚህ አይነት ጉዳይ መሀል ላይ ጣልቃ ገብተው ስማቸውም አብሮ በተለያዩ ሚዲያዎች ላይ እንዳይንሸራሸር እየተጠነቀቀችላቸው እውነትም እንግዲህ ይህንን ነገር እሷ ባትለቀው ነው ሌላ ሰው ቢለቅባት ነው እንግዲህ እንደዚህ አይነት ነገር የተፈጠረው ብለን ነው እኛም እያሰብን ያለ ነው ማለት ነው። በደፈናው ግን መስተመጨረሻ ማለት የምንፈልገው ሁለቱም አርቲስቶች እጅግ በብዙ ሰዎች ዘንድ የሚወደዱ በስራዎቻቸው የሚደነቁ እንዲሁም እስካሁን በነበራቸው የትዳር ሕይወት ራሱ በብዙ ሰዎች ዘንድ በጣም በቃ ጥሩ ነገር ሰው ልብ ላይ ያላቸው ግለሰቦች ናቸው። እንግዲህ አሁን ላይ ክፍተታቸው የሚዲያውም ነገር እየገባ በመካከሉ ክፍተቱ ክፍተቱ እየራቀ በሰላም እንኳን መለየት አቅቷቸው፣ እንግዲህ አንዱ አንዱን አታክ ለማድረግ እየሄደበት ያለው ርቀት ለልጆቹ ሁሉ በቃ በሚረብሽ ሁኔታ እየሆነ ነው የተመለከት ነው። በደፈናው አሁንም የምንመኝላቸው ነገር እውነት ለሁለቱም እግዚአብሔር አምላክ መልካም ነገርን እንዲያመጣላቸው ቢቻለ አብረው ቢኖሩ ካልሆነም ግን ያው የሚወዷቸውን ልጆች በጋራ እንዲያሳድጉ የሚሆንበት ነገር ተፈጥሮ ቢያንስ ለልጆቻቸው ሲሉ ጥሩ ቤተሰባዊ ግንኙነትን እንዲያደርጉና እንደ እህትና ወንድም እንኳን መከባበር እንዲኖር ነው የእኛም የእውነት ከልብ የምንመኝላቸው። ከዚህ በላይ ቤተሰቦቻቸው፣ ልጆቻቸው፣ አርቲስቶቹም በየሚዲያው ድጋሜ የተለያየ ስም እየተሰጣቸው መሀከል ላይ እውነት ክፍተታቸው ድጋሜ እየበዛ እንዳይመጣ የእውነት እኛም የምንመኘው ነገር ነው። በሰላም ያለው ነገር ተፈቶ እንደው ቤተሰባዊ ግንኙነት ቢቀጥል ይነን ይህንንም ፈጣሪ አምላክ እንዲያመጣላቸው በተለይ ለልጆቻቸው ሲል ጥሩ ነገርን ሁሉ እንዲያረግላቸው የእውነት ከልብ የምንመኘው ነገር ነው። በሌሎች ቪዲዮዎቻችን እስክንገናኝ ለዛሬ ይዘንላችሁ የመጣ ነው የአርቲስቶቹን ጉዳይ እየተመለከተ ነበረ። በሌሎች መረጃዎቻችን እስክንገናኝ ድረስ ሰላሙን ሁሉ ተመኘውላችሁ፣ ሰላም።